ሁለት አባቶች የደረሱበትን ደረጃ ይገልጽላቸው ዘንድ እግዚአብሔርን ለመኑት። ወደ እነርሱም እንዲህ የሚል ድምጽ መጣላቸው። በግብጽ ውስጥ በአንድ መንደር የሚኖሩ አው ክርስቶስ የሚባል ምእመን እና ሚስቱ ማርያም የምትባል ሰዎች አሉ። እናንተ ከነዚህ ከሁለቱ ደረጃ ገና አልደረሳችሁም። በዚህ ጊዜ ሁለቱም አባቶች የዚያን ሰውዬና የሚስቱን ቤት ወዳለበት መንደር ተነስተው ሄዱ። እርሷን አገኟትና ባልሽ የት ነው? አሏት። እርሷም እርሱ እረኛ ነው፣ በጎችን እየጠበቀ ነው። ወደ ቤትም ማስገባቻቸው። ማታ ሲሆን አው ክርስቶስ በጎችን ይዞ መጣ። አረጋዊያን አባቶችም ባያቸው ጊዜ በፊታቸው ማዕድ አቀረበ። እግራቸውን ሊያጥብም ውሃ ይዞ መጣ። እነርሱም መጀመሪያ አጠራረህ አኗኗር ማለት እንዴት እንደሆነ ሰዓት ነገር ምንም ነገር አንበላም። አው ክርስቶስ ይህን በሰማ ጊዜ በየዋ ልብ እኔ የበጎች እረኛ ነኝ፣ ይቺ ሚስቴ ናት፣ ከዚህ ውጭ ሌላ ምንም የለም አረጋውያኑ መጠየቃቸውን ቢቀጥሉ እርሱ ግን ምንም ነገር ይላቸው ፍቃደኛ ነው። እነርሱም ወደ አንተ የላከን እግዚአብሔር ነው። ይህን በሰማ ጊዜ ፈራና አንድ ያላቸው። እነዚህ በጎች የተሰጡን ከእግዚአብሔር ነው። እግዚአብሔር ከነርሱ የሚሰጠን የሱፍ ጸጉራቸውን ከሶስት እንከፍለዋለን። አንዱን ክፍል ለዶዎች እንሰጣለን፣ ሌላውን ክፍል ለእንግዶች ሶስተኛውን ደግሞ ለራሳችን እናደርጋለን። ሚስቴን ካገባዋት ጊዜ ጀምሮ እርሷን ሆነ እኔ ሰውነታችን አላሳደፍንም። ሁለታችንም ድንግላችን ጠብቀናለን። የምንተኛው ለየብቻችን ነው። በሌሊት ማቅ ደርበን እናድራለን፣ ቀንም ልብሳችን ይሆነናል። እስካሁን ድረስ ይህን ነገር ማንም ሰው ያውቀውም። ይህን ሲሰሙ እያደነቁ ወጥተው ሄዱ። በበረሃው እያለ ለአባ አንቶስ የእርሱ ኩያ የሆነ ሰው በከተማ ውስጥ መኖሩ ተገለጠለት። ይህ ሰው ስራው ሐኪም ሲሆን ለዕለት ኑሮ ከሚያስፈልገው የሚተርፈውን ማንኛውም ነገር ለድሆች ይሰጣል። በየቀኑም ከመላእክት ጋር ይዘምራል። እማ ሆይ ማትሮና እንዲህ አለች፦ በገዳማት እየኖሩ ነገር ግን በከተማ እንደሚኖሩ የሆኑ ብዙዎች አሉ። እነዚህ ጊዜያቸውን እያጠፉ ነው። ብቻውን ሆኖ ነው ከብዙዎች ጋር ለመኖር ሲመኙ ከመኖር ይልቅ በዙሪያ ብዙ ሰዎች ኖረው የብቸኝነትን ህይወት መኖር የተሻለ ነው። አባ እንጦስ በባቱ ሲጸልስ አለ እንጦስ በእስክንድሪያ ያለ ቆዳ ሰሪ ከደረሰበት ደረጃ ገና አልደረስክም፣ የሚል ቃል መጣለት። ይህን ሲሰማ አረጋዊው እንጦስ መቋሚያውን ያዘና ተነስቶ ወደ እስክንድሪ ሄደ። ያን ቆዳ ሰሪ ባገኘው ጊዜ በረሃውን ትቼ ከገዳሜ ተነስቼ አንተን ለማየት ወደዚህ መጥቻለሁና ስለ ግብሩ ንገረኝ። ያም ቆዳ ሰሪ እኔ ምንም መልካም የሚባል ነገር ማድረጌን አላውቅም። ጠዋት ስነሳ ስራ ለመጀመር ከመቀመጤ በፊት የከተማው ሰው በሙሉ ትንሹም ሆነ ትልቁ ከመልካም ስራቸው የተነሳ ወደ እግዚአብሔር መንግስት ይገባሉ፣ እኔ ግን ከክፉ ስራ የተነሳ ብቻዬን ወደ ዘላለም ቅጣት ብቻዬን እሄዳለሁ። እንደዚህ ይላለሁ። ሁሉ ጊዜ ጠዋት ጠዋት ይኑን ቃል ላለሁ ይህንንም ከልቤ አምናለሁ። ቅዱስ እንጦስ ይህን ሲሰማ የእኔ ልጅ አንተ በቤት ውስጥ ተቀምጠ ደህና ይዛል። የእግዚአብሔር መንግስት ሰላም ካንተ ጋር ነው። እኔ ግን መላ ዘመንም ብቻም በበረሃ እሊለን ያለመዋከን ሁኜ ኑር ያለሁ ከእነዚህ ቃላት ደረጃ ግን ገና ካጠገቧቸውም አልደረስኩም። እግዚአብሔርን ለብዙ ዘመናት ያገለገለ በበረሃ የምኖር አንድ አረጋዊ ነበር። አንድ ቀን ደስ አሰኝቼ ከሆነ እንዳውቅ ፍቀድልኝ ብሎ ወደ እግዚአብሔር ጸለየ። መልአክ ተገለጠለትና ገሌ በሚባል ቦታ እንዳለው አትክልተኛ ገና አልሆንክም። አረጋዊም ይህን ሰማና በመገረም ወደ ከተማው እጄ ይህን የተባለውን ሰውዬ እንዲሁም የዚህ ዘመን ድካሜን ሁሉ የበለጠኝ ያደረገውን ነገር ያለው አለና ተነስቶ ሄደ። የአና አትክልተኛ አገኘውና አኗኗሩን ጠየቀው። ማታ ላይ አብረው ተቀምጠው ማድ ሊቆርሱ ሲሉ አረጋዊ ሰዎች በመንገድ ሲዘፍኑ ሰማ። የዚያ አትክልተኛ በዓት በመንገድ አቅራቢያ ነበርና፣ አረጋዊውም ወንድሜ ሆይ እንደ እግዚአብሔር ፍቃድ ለመኖር ለሚፈልግ እንዳንተ ላለ ሰው የእነዚህ ሰዎች ዘፈንና ሁኔታ እንዴት አይረብሽም? ያም ሰው አባ ፈጽሞ ተረብሽም ሆነ አዝኝ እንደማላቀ ነግራለሁ። ይህን ሲለው አረጋዊው እነዚህ ነገሮች ሲሰማ በልብ ምን አስባለ? ያ ማትክልተኛ ሁሉም ወደ መንግሥተ ሰማያት እንደሚሄዱ አስባለሁ። ይህን ሲሰማ አረጋዊው አደነቀ። የእነዚያን ዘመናት የበርሃሪ ካቢን ሁሉ የበለጠኝ የተጋድሎ ነው። ታላቁ አባ መቃርስ በበረሃ በነበረው ተጋሎና ጽናት እንደ ከዋክብት የሚያበራ አባት ነበር። አንድ ቀን በባቱ ውስጥ ሆነው ሲጸልይ የእግዚአብሔር መልአክ ተገልጦለት እንዲህ አለው። መቃርስ ሆይ በገድል እጅግ ረግመሃል፣ ነገር ግን እወቅ በአቅራቢያ ባለችው ከተማ ውስጥ ከሚኖሩ ሁለት ሴቶች የቅድስና ደረጃ ገና አልደረስክም። አባ መቃርስ ይህን ሲሰማ ደነገጠ። እርሱ ታላቅ የበረሃ አባት በከተማው ውስጥ ከሚኖሩ ባልና ልጆች ካሏቸው ተራ ሴቶች እንዴት ያንሳል? ነገር ግን በትህትና ተነሳና ከእነርሱ ይማረው ነገር አለ ብሎ ወደ ከተማው ሄደ። ከተማ ውስጥ እየጠየቀ የሴቶችን ቤት አገኘ። ሴቶችም ይህ ታላቅ አባት በራቸው ላይ ሲቆም አይተው በፍርሃትና በክብር ተቀበሉት። አባ መቃርስም ስለ እናንተ ብዬ ነው ከበረሃ የመጣሁት እባካችሁ የምትሰሩትን መልካም ሥራና የህይወታችሁን ሚስጥር ንገሩ ሴቶችም ገራ ተጋብተው አባታችን እኛ ምን የምናገረው ልዩ ገድላለን እኛ ተራ ባለ ትዳር ሴቶች ነን። የባልላ የልጆቻችን ግዴታ ከመወጣት ውጪ ምንም የምናደርገው ነገር የለም። አባ መቃርስ ግን የለም፣ እግዚአብሔር መልአክ አለገሬ በቀር ወደዚህ አልመጣም። የህይወታችሁን ሥራ ንገሩኝ፣ ብሎ ለመናቸው። በመጨረሻም ሴቶች እንዲህ አሉት፦ አባታችን እኛ የእህት ልጆች ሆነን ያገባነው ወንድማማቾችን ነው። በአንድ ቤት ውስጥ ለ15 ዓመታት ኖረናል። በዚህ ሁሉ ጊዜ ውስጥ አንድም ቀን ክፉ ቃል ተነጋግረን አናቅም። ተጣልተን ወይም ተቀያይመን አናቅም። ምኞታችንስ ቢሆን ወደ ገዳም መግባት ነበር፣ ነገር ግን ባሎቻችን አልፈቀዱልንም። ስለዚህ በልባችን አንድ ቃል ኪዳን ገባን፦ በዓለም ውስጥ ብኖርም ልባችን ከእግዚአብሔር ጋር ይሁን አንዱ በሌላው ላይ ክፉ ያስብ፣ አንዱ ሌላውን በቃል ሆነ በአሳብ ይጎዳ። አባ መቃርስ ይህን ሲሰማ እጆቹ ወደ ሰማይ ዘርግቶ እንዲህ አለ፣ በእውነት እግዚአብሔር የሚመለከተው የቦታ ምድር ላይ ሳይሆን የልብ ንጽሕናና የፍቅርን ዝግጁነት ነው። አንድ ቀን አንዳንድ የበረ አባቶች ከአባ ጳውሊ ጋር ወደ ከተማ ሂደው ነበር። በዚያም እጅግ በሚያምር ልብስና ጌጣጌጦች ያጌጠች አንዲት ዝነኛ ተዋናይ በወቅቱ የነበሩ ተዋናዮች በኃጢአት ሕይወት ይታወቁ ስለነበር ከብዙ አገልጋዮች ጋር ስታልፋየ ሌሎች መነኮሳዬን ሳዩ ኃጢአት ላለማሰብ ፊታቸውን አዞሩ። ታላቁ አባ ጳውሊ ግን ሴቲቱን በትኩረት እየተመለከተ ምረር ብሎ ያለቅስ ጀመር። ደቀ መዛሙርትም አባታችን ለምንድነው የሚታለቅሰው? ብለው ጠየቁት። እሱ ም እንዲህ ሲል መለሰ የማለቅሰው ስለ ሁለት ምክንያቶች ነው። የመጀመሪያው ይህች ሴት ለምትጠፋው ስጋዋና ለአጢአት ዓለም ሰዎች ብላ ይህን ያህል ስታጌጥና ስትለፋ እኔ ግን ለማይጠፋው አምላኪና ለነፍሴ ክብር ይህን ያህል አለመጣሬን ሳስብ ነው። ሁለተኛው ደግሞ ይህችን ነፍስ ወደ ፊት በፈጣሪ ፊት ስትቆም ምንኛ ከባድ ፍርድ እንደሚጠብቃት ሳስብ ነው። አባ ጳውሊ በከተማው ልብ ውስጥ በኃጢያት መካከል ሆና እንኳን ለፍርድ አልቸኮለም። ይልቁንም ያየውን ነገር ለራሱ የንሳና የትምህርት ምንጭ አደረገው። ይህ የሚያሳየው ቅዱስ ሰው በየትኛውም ቦታ ቢሆን ከሚያየው ነገር ሁሉ ለመንፈሳዊ ህይወት የሚሆን ትምህርት ያገኛል። እግዚአብሔር እርሱን የምናስደስትበት ልብ ይስጠን።